አልፋ ነገር አልፋ ተረክ ከተሰኘው አጭር የልብ ወለዶች ስብስብ የተወሰደ ደራሲ ሊዮ ደቦጭ ተራኪ ወልደ ማኑኤል ይርዳው አልፋ ነገር አንድን በመውሰድ ያለፈው ውድቀቴን ከመተረኬ በፊት ያንኑ ጥያቄ ላቅርብ ጥያቄው አንድ ትሑትና አርቆ ሀሳቢ ሰው ከማንም በላይ ስለ ማን ውድቀትና ስህተት ነው ማውራት ያለበት ደግሞ ስለውድቀቱ ከማንም በላይ ተጠያቂ ሊያደርገው የሚገባው ማንም ነው። እኔም ራሴ ላቀረብኩት ጥያቄ መልስ ልስጥ። ውድ አንባቢያን፣ አንድ ትሑትና አርቆ አሳቢ ሰው ስለ ውድቀት ማውራት ካለበት ከታሪኩ የእስርቸው መጣጥፈኛ የሚል አሰቃቂ ሕይወቴን መግቢያ በእስርቸው መጣጥፍ መንገድና ምናልባትም ገና የመጀመሪያ መጽሐፉን ባነበብኩለት ወቅት ሕይወቱን እኔ ልብ ውስጥ የተወውን አሻራውን ያወጋበትን ቋንቋውን መግቢያ ባይሳካልኝም እንኳን ከቻልኩ በሱ መንገድ ልጀምር። በሱ ጥያቄ ብቻ ሳይሆን የመልስ መንገድ ሄጄ ከማንም በላይ ማውራት ያለበት ስለ ራሱ ውድቀት ነው። ለውድቀቱም ተጠያቂ ሊያደርገው የሚገባው ብቸኛው ሰው ራሱን መሆን አለበት። በሕይወት ውስጥ አንድ ሺ አንድ ጊዜ ውድቀትና ውርደት ቢያጋጥመው እንኳን በመጀመሪያ ተወቃሽ ማድረግ ያለበት ራሱን ነው። ሰውየው ስኬት የራቀው ቢሆን እንኳ ባሪያ ተደርጎ ሲረገጥ የሚውል ቢሆን እንኳ ስለ ስኬት አልባ ሕይወቱም ሆነ ስለ ባርነቱ የራሱን ልብ ሊፈትሽ የሚሞክር ነው። ይሄ ሰው ቅነውና ችግሮችን በሌላው ትከሻ ላይ በመወርወር ቀና ብሎ የመሄድ ሐሳብ የሌለው ነው። በጭራሽ እንዲህ አይነቱን የጦጣ ብልጠት አያውቀውም ከራሱ ያለፈ የውድቀትና የባርነት ሕይወት ያየውን መንስኤ ውድቀትና ባርነት ሲፈልግ በግጥም እንዲህ የሚያስቀምጥ ነው። ከዛ በፊት ግን ሰውየው ገጣሚ ያለመሆኑን በቅንነትና በፍጹም ወዳጃዊ ግልጽነት ይነግሮታል። የግጥምን ኃይል በመረዳት አንባቢን ከብዙ አረፍተ ነገር ጋጋታና ከቃላት ኳኳታ በተወሰነ መልኩ ለማውጣት በማሰብ ነው ግጥምን መምረጡ። አንዳንድ ልዩ የግጥም ችሎታ ያላቸው አንባቢ የቀረበውን ግጥም የቴክኒክ ብቃት ጉድለት በማየት ሊዘባበቱበት ይችላሉ። መች ተቀማ የግጥሙ ርዕስ ነው። ከባርነት ከጭቆነው መጽሐፍ ከተጻፈ ያ ሁሉ ግፍ ከጫፍ ጫፍ ያነበበ አእምሮውን ከፍቶ ያሰ ይህንን ነው የሚሰማ ከቅን የልቦ ነው ከተማ ባሪያ ነፃነቱን አልተቀማ፣ ገዥም ነፃነትን አልቀማ። ይልቅና ሕያው ሆድ ሙት ህሊና፣ ከባሪያው ሆድ ከተሙና ሆዱ ድሎቱን ወደደ ጭቆና ባርነቱንም ወለደ። ውድቀቱ የራሱ ነውና ኃላፊነቱን ራሱ መውሰድ አለበት። ሌላው ቀርቶ የጣለውና ባሪያ ያደረገው ሰው ሌላ ቢሆን እንኳ አሁንም ኃላፊነቱን መውሰድ ያለበት ራሱ ነው። ደካማው ሰው ትሁት ከሆነ ውድቀቱ ውስጥ የጣለው ሰው ጥንካሬና አብሪት ሳይሆን የራሱ ደካማነት ነው መሆን ያለበት። እኔም ደካማ ነኝ። ከሀገራችን ተረት ታዋቂ አህዮች የምትወለድ አንዲት አህያ ያልፈሳንበት ዳገት የለም እንዳለችው እኔም ያልወደግኩበት ዳገት ያልተንደባለልኩበት ቁልቁለት የለኝም ለእነዚህ አንድ ሺህ አንድ ጊዜ ውድቀቶቼ ከራሴ በስተቀር ማንንም ተጠያቂ አድርጌ አላውቅም። ደግሞስ እጅን ወደ ሌላው ለመቀሰር ማንከርፈፍ ምን ዋጋ አለው? ሌላውን ተጠያቂ ማድረግ ለመጽናኛ ካልሆነ ምን ፋይዳ ይኖረዋል? ለውጥ የማያመጣ መጽናኛ ማደንዘዣ ወይም የእንቅልፍ ክኒን ከመሆን ያለፈ ምን ጥቅም ይኖረዋል? እንደሚታወቀው የትኛውም ደካማ ሰው የለየለት አጥቂ እስካልገጠመው ድረስ ደካማነቱን ሳያውቅ ከነድካሙ መኖሩ አይቀርም። የድካሙንና የኃይሉን መጠን በትክክል የሚያውቀው ኃያል የገጠመው ጊዜ ብቻ ነው። ይሄ ጉልበተኛ ሰው እንደ ፈንጣጣ ሊቆጠር የሚችል ነው። ወዳቂው ሐሞት ካለው የውድቀቱን ጠቃሚ ገጽታ ማየት ከቻለ፣ የደረቀ ቅርንጫፍ መስሎ ካልተሰበረ፣ አንገቱንም በውድቀት ካልሰበረ፣ የትላንት ውድቀቱን እያሰበ የጸጸት ብልኮ ውስጥ ራሱን እያጽናና ካልተቀመጠ፣ ነገና ከነገ ወዲያ ራሱን ካለፈው ካስተማረ ያ ጥሎት ያለፈውን ሰው እንደ ፈንጣጣ ሊቆጥረው ይችላል። ግን ፈንጣጣነቱ ሊነግረው አይገባም። ጊዜው አሁን አይደለም። ገና በቅርቡ ሳያገግም ዳግም ጥቃት እንዳይደርስበት የሰውን ፈንጣጣ መሆኑን ለራሱ ከነገረ በቂ ነው። ወይም ደግሞ ይህንኑ ለሰውየው ሊነግረው ባይችል እንኳ ጊዜ ሲክደው ጠብቆ፣ ወይ እሱን ጊዜ እስኪያነሳው ጠብቆ፣ ወይ የሰውየውን አካላዊ ህመም ወይም እርጅናውን ጠብቆ መንገድ ይችላል። ሐሜተኛ ሰው ፈሪ ነው። ለራሱ የነገረውን ለማይመለከተው ወይም ለሌላው ያወራውን ባለቤቱ ፊት በፍርሃት የሚደብቅ ነው። ያ ሰው ለወደፊቱ ሌሎች ተመሳሳይ ፈንጣጣዎች ልብ ውስጥ በመግባት እንደሻቸው ሊፈነጩበት እንደማይችሉ ዋስትና የሰጠ ሰው እኮ ነው። ጉልበታሙ አጥቂው። የእኔ ግንዛቤ ይሄ ነው። ማንም ይጣለኝ መንስኤ ውስጥ የእኔ ድካም ጎልቶ ነው የሚታየኝ። በእርግጥም የእኔ ውድቀት የእኔ ብቻ ነው ማለት አይደለም። በእርግጥ እንደ ዜጋ ከግል ውድቀቴ ላይ ቆንጥሬ የምሰጠው ኢትዮጵያዊ አይጠፋም። በግልጽ የሚታየው የእኔ ውድቀት ውስጥ የሌላው ስውር ውድቀት ይኖራል። የእኔ ውድቀት ውስጥ የሌላውን እርዳታ መፈለግ ይኖራል። የእኔ ውድቀት ውስጥ ሌሎችን ለመርዳት አለመቻል አይጠፋም። ይሄ እውነት ነው። በአዕዋፍ ጎጆ የተሞላ ዛፍና የሰው ልጅ ቢወድቅም ሆነ ቢሞት ብቻውን አይሞትም። ወድቆ የሚጥለው አይጠፋም። ሞቶም የሚገድለው ብዙ ነው። በእርግጥ እኔ የሰው ውድቅ አብሮኝ በስውር የሚወድቀው በአንድ መልኩ ከኔ ይሻላል። ለምሳሌ ጎዳና ላይ የሚኖረው ዜጋ ጎዳና ላይ ስለመገኘቱ እንጂ በእርሱ ጎዳና ማደር ውስጥ የብዙ ዘመናት ውድቀት እያወራረደ ስለመሆኑ ላይጠረጥር ይችላል። እሱ አሁን የወደቀው ሌሎች ከዚህ በፊት እየወደቁ ባመቻቹለት፣ ባቀኑለት የውድቀት ጥርጊያ ጎዳና ያለምንም ወይም በጥቂት ችግር ሰተት ብሎ እንደመጣም ላያውቅ ይችላል። ይህ የውድቀት መንገድ ነው። ይህ መጠላለፋዊ ውድቀት ነው። በግልጽ ወድቀው በስውር የሚጥሉበት ረቂቅ ስልት። ግን በዚህ ሁሉ ሂደት ውስጥ መወቀስ ካለበት መወቀስ ያለበት ብቸኛው ሰው ወዳቂው ነው። ለምን? በግልጽ ወድቆ የታየ እሱ እንጂ ሌላው አይደለማ። ይሄ እኔም ታሪክ ነው። ይህን ታሪኬን ነው የምጽፈው። ስለ ስኬት ሳይሆን ስለ ውድቀት ነው የማወራው፣ የማውቀውም ላወራው የሚችለውም እሱኑ ነው። ስለ ስኬት የተጻፉ በአቋራጭ ለመበልጸግ የሚረዱ መጽሐፍትን አሳደው የሚያነቡ በርካታ ወጣቶች እናውቃለሁ። አሁንም ስኬት እንደራቃቸው ነው። ይህ መጽሐፍ ሌላው አማራጭ ነው። ይህን እስቲ ሞክሩት። እንዴት በቀላሉ መውደቅ እንደሚቻል የሚያሳየው ያለፈ ታሪኬን ማንበብ ይችላሉ፣ ከፈለጉ፣ በቀላሉ ለመውደቅ ከፈለጉ፣ እስከዛሬ ያልወደቁበት ዳገት ከሆነ ለመጠንቀቅ ብቻ። ይህም ሌላው አማራጭ ነው። ሆኖም አንዳንድ ሰው ውድቀቱን ከውድቀቴ ጋር አነጻጽሮ ራሱን እንዲያጽናናበት በሚል ዓላማ የጻፍኩት አይደለም። የመጽናናት ብልኮ ውስጥ ቆይቶ አንድ ቀን ሲባንን የመጸጸት አደጋ አለና መጽናናት ልክ ማደንዘዣ እንደለቀቀው የጥርስ ሕመም ወይም ከኦፕራሲዮን በኋላ ማደንዘዣው ሲለቀው ከሰመመኑ ነቅቶ እንደሚቀባጥር ሕሙም አጉል መጽናናትም እንዲህ ነው። ለዚህ ዓላማ አልጻፍኩትም። ለዚህ ዓላማ የምትፈልጉት ካላችሁ ግን ችግር የለውም። ምክንያቱም እናንተን የማዝ እኔ ማነኝ አትርሱ። ቅድም ትሁት ነኝ ብያለሁ። ትሁት ማንንም የማዘዝ ፍላጎት የሌለው ነው። ቢያንስ ለአሁኑ። ውድቀቴን ለምን ለመጻፍ ፈለግኩ? መቼ ነበር በየዕለቱ ውድቀቴን መጻፍ የጀመርኩት? በእርግጥ የዛሬ አምስት ዓመት ገደማ ነበር ግለ ውድቀቴን የያዘውን ግለ ታሪኬን መጻፍ የጀመርኩት። ያን ጊዜ ዕድሜ 25 ሞልቶ ነበር። ከዩኒቨርሲቲ ተመርቄ ከወጣው አምስት ወራት ሞልተውኝ ነበር። ያን ጊዜ ከዩኒቨርስቲ ስወጣ ዲግሪ ብቻም ሳይሆን ተስፋም ጭምር ነበር ይዤ የወጣሁት። እንዲህ በቀላሉ የሚተን ያልመሰለኝ ተስፋ፣ ድንገት ሳፋ መሃል እንዳለ የሳሙና አረፋ አንዳንድ እያለ ሲጠፋ ሦስት ወራት አልፈጀበትም ነበር። ያን ጊዜ ነበር ሙሉ በሙሉ ተስፋ መቁረጥ ያገኘኝ። የዛሬ አምስት ዓመት ገደማ የአመቱ የመመረቅ ተስፋ ተመርቆ ስራ የመያዙ የደስታና የእርካታ ተስፋ ሲጠፋ እንደደነገጠ ሰው የቆንኩበት ላይ ቆንኩ። ወደፊት ከመራመዴ በፊት የመጣሁበትን አየሁት። ጎዳናውን ተመልሼ አየሁት። የመጣሁበት ጎዳና ላይ እየዘራሁት እየቃንኩት የመጣሁት የተስፋ እሸት ጠውልጎ አየሁት። ደርቆ አየሁት። እንደ ደረቀ ራሱን መቻል አቅቶት እንደ ማሽላ አንገቱን ደፍቶ አየሁት። ያን ጊዜ ነበር ያለፈ ሕይወቴን ጥረቴን፣ ምኞቴን፣ እምባዬን፣ ተጋድሎዬን ወደ ኋላ በትትታ ተመልሼ ያየሁት። ያን ጊዜ ነበር ያለፈ ስህተቴ የወሰደብኝን፣ የነጠቀኝን፣ በምትኩም የሰጠኝን፣ የተካልኝን፣ ያተረፈልኝን እምባና ባዶ ልቤን ያየሁት። ሐዘን ልቤን ወረረው። ኪሴ እንጂ ልቤ ባዶ ነበር። ልቤ በፍቅር ሳይሆን በፍርሃት በገባበት የራስ ያልሆነ ዓለሙ ስኬትና ደስታ እንደራቀዋየሁ ተገደው በገቡበት የሌሎች ዓለም ውስጥ ምርጥ ሆኖ ጌጥና ፈርጥ መሆን ስለማይቻል ወፍ ዘራሽ ተክል ይመስል እንግዳ ልቤን ይዤ በበቀልኩበት መሃል እንደ ገበያ ሰንጋ የመመረጥ እንጂ የመምረጥ ወግ ሳይደርሰኝ በገባሁበት የሥራ ዓለም ውስጥ ኪሴም እንደ ልቤ ባዶ የሚባል እንደሆናየሁ። ይህን ጊዜ ነበር ከዛ ሁሉ ምኞትና ድካም በኋላ የተረፈኝ ምንድን ነው? አልኩ በፊቴ ፍቅርና ፍርሃት ቀርበውልኝ የነበረ ጊዜ በገዛ ፍርሃት የጭሆት ደንቁሬ በወሰንኩት ሞኝ ስህተት ስቀጣ የምኖረው እስከ መቼውን ስላሰብኩ የተፈጸመ ተስፋ ስኬት ነው። የተስፋ እርግዝና በጥረትና በሥራ ብዛት ሲፈጽም ስኬትን መውለዱ አይቀርም። የሚያሳዝነው ስኬት የወለደቻትን ተስፋ መውለዷ ነው። ተስፋ ስኬትን፣ ስኬት ተስፋን። ይህ የምኞት አዙሪት ነው። ተስፋ ከምኞት ጋር እየተዳራ የወለደው ስኬት ለአቅመ መሰልቸት ሲደርስ ከምኞት ጋር እየተዳራ በተራው የወለደው ተስፋ ብቻ አዙሪት ነው። ልክ እንደ ስካር ያለ እውነትን ከምናብ የሚያሰክር እንደንዝርት ሲያሾር ሲያንዘረዝር ምኞትና የተስፋ ጭን ላይ እየሾረ ወደ ሾረበት ለመመለስ እንደሚጣደፍ እንዝርት ያለ ሆኖ ታየኝ። እንደ መክበብ ያለ ከበብ እንደ ማለት ያለ ካከበበው ጋር የቆረበ ራሱ ያከበበው ክብ ዓለም ላይ ድስት ወይም ጎድጓዳ ሳህን መሃል ከተው እንደሚያዋክቧት ብይ ሆኖ ሲሾሩ፣ በገዛ ምኞት እጅ ሲሽከረከሩ፣ ሲነጥሩ፣ ሲነዝሩ እንደ መኖር ያለ። ይህ ሁሉ ያለፈ ሕይወቴ ገጽታ ነው። መዞሩ ችግር የለውም። በፍርሃት መንጠሩ፣ መንዘሩ፣ መደናበሩ ነበር ችግሩ። ፍርሃት ውስጥ ይሄ ታየኝ። ይሄ የፍርሃት ዓለምና ግዛት መስሎ ተሰማኝ። ፍርሃት ፈሪ ልብ ያገኘ ጊዜ ከኋላ እየተከተለ ከፊት ሰላም በማግኘት ተስፋ እየነዳ ወስዶ ተጨማሪ ይጠይቁ እያለ እንደገና ይሞክሩ ደግሞ ሌላውን ይፋቁ ደግሞ ያላዩትን ይናፍቁ የኋላውትን ይናቁ እያለ ባለፈ ጊዜ ውስጥ ሲያገላብጠኝ እንደኖር አወቅኩ። የፍቅር ቋንቋ ግን ሌላ ነው። ቋንቋውን ሳልረዳው ብቀርም በፍቅር የሚሠሩት ሥራ የማይሰለች ውበትና ለዛ ያን ጊዜ ድንገት ታየኝ እንዝርት መሰል ሽክርክሪት ለመዞር እንደ ፈረስ የሚጋልቡባት ሶምሶማ የሚረግጡባት ውበቷን ያላዩዋትን አብሮ አደግ ሴት ሙሽራ ሆና ተድራ ያዩ ጊዜ ድሮ ሚስት ሊያደርጓት ሲሸዋት የነበረችው ሴት ጎጆ በያዘች ማግስት ውሽምነቷን የሚናፍቁበት ሂደት ነው ፍርሃት። ይህ ከላይ ከላይ ሲታይ ቅናት ቢመስልም ከባሏ ያነሰ ትኩረት ያለ ማግኘት ፍርሃቱን ፍርሃቱ የሚወልድበትን የበታችነት ስሜት የሚዋጋበት ፍርሃት ወለድ ስልቱ ነው። ፍቅር እንደ ፍርሃት የተቅበዘበዘ አይደለም። ፍቅር እንደ እንዝርት የሚሾር ቅጥር የሚከለክለው አጥር እንደሌለው አየው። ዓለም ሁሉ አጥሩ የተሳለሙ በሙሉ ደብሮ ልቡ ከያዘ ዘር መሃል እየቆነጠረ የሚዘራውን እሸቱን አይቶ በአበባው መዓዛ ረክቶ አበባው መርገፉን አይቶ ለጋ ውበቱን አይቶ ነክቶ ባይበላውም እንኳን ረክቶ ለሚበር ወፍ ቀለብ በዛ መንገድ የሚጓዝ እሸቱን እንዲቀጥፍ ረሃቡን ያስታግስበት ዘንድ ትቶ የሚሄድ ነው። ደግሞ ሌላ ቦታ ደግሞ ሌላ ግዳጅ ፍቅር የሄደበትን መንገድ የፈወሰውን ህመም ያፈለቀውን ጸበል ያጠገገውን ቁስል ያለፈውን ትዝታ እያጠፋ ጠጠር እንዳረፈበት ንጹሕ ወንዝ አድማሱን እያሰፋ የሚሄድ መሆኑ ታየኝ። ፍቅር እንደ ፍርሃት ክብ ከሆነ ወይም ይሁን ከተባለ ክብነቱ እንደ ሰፌድ ክብነት ያለ ነው። ከሰፌዱ መሃል ተነስቶ እየራቀ እያደገ እየሰፋ እየፋፋ ሄዶ የተመዘዘለት የእድሜያ አክርማ ሲያልቅ የሚያበቃ ከላይ የሰፈረ ሁሉ የዛሬ አምስት ዓመት ገደማ ላይ ቆሜ ለገዛ ራሴ የለፈለፍኩት ነበር። ልፍስፍስነቴ የወለደው ፍልስፍናዬ፣ በፍርሃት የመታለል ሥቃዬ የወለደው እምባዬ፣ የሀገር ወጉን ወዲያ ጥዬ እንደ ሕፃን ልጅ እሪ ብዬ ከነለሃጭና እምባዬ ጉስቁልናዬ በጠራው የሌትና የቀን ሱባኤ መሃል እንደ ንስሐ ያነበነብኩት ጸሎት ነበር። በዚያን ጊዜ ቆሜ ያየሁትን ያለፈ ሕይወቴን፣ ኑሮዬን፣ ፍርሃቴን፣ ልቤን፣ ያለፈ ዓመት ሕልሜን መስሎ በድንግዝ ጊዜ የሚታየውን ያለፈ ጊዜ ቀናቴን፣ ቀናቴ የወለዱትን ቅናቴን፣ ከሁሉም በላይ ልቤንና እኔ ራሴን ባዶ ስልጠራኋቸው፣ ሐዘን፣ ተስፋ መቁረጥ፣ ብሶት፣ እጦትና የሚወዱትን ማጣት ገጣሚ ያደርጋል። እዚህ ሀገር ውስጥ ገጣሚ ያልተፈጠረበት ቤት ስላለመኖሩ ምስክር ሆነው የሚናገሩ የሐዘን እንጉርጉሮ ካርዶቻችን ናቸው። በእኚህ የ40 እና የ80 ቀን መታሰቢያ ካርዶች ውስጥ የሚወዱትን በማጣት የታመሙ የሟች ቤተሰብ ልጆች የልባቸውን ዜማ ሊያዜሙ ከነፍሶቻቸው የተነቡ በሐዘን ጣቶች ከታለቡ ልቦቻቸው የጻፉትን ሲያስነብቡ አይተናል ሰምተናል ታዝበናል። ሐዘን እንዲህ ነው፣ ገጣም ያደርጋል። ደስታ ደግሞ ከደስታው ቀንሶ ግጥም በመጻፍ የሚያጠፈው ጊዜ ስለሌለው ኮራጅ ነው። ይህንን ደግሞ የሰርግ ካርዶቻችን ነው የሚነግሩን። የተለመደ የደስታ ምኞት መግለጫ ስለ ባልና ሚስት አንድ መሆን የሚናገሩና የተለመዱ ጥቅሶች ከሀገር ውስጥ ወይ ከጎረቤት የሚታወቅና ጥሩ የትዳር ምሳሌ የጠፋ ይመስል የተጋቢዎቹ ትዳር የአብርሃምና የሳራ እንዲሆን ምኞታቸውን የሚገልጹ ሐሳቦች ቢያንስ ቢያንስ ከዚህ በፊት የአብርሃምና የሳራ ጋብቻን ከተመኘንላቸው ጥንዶች መካከል ለዛ ወግ የደረሰ ካለ አረጋግጦ ጥናት አድርጎ እነሱን ለቀጣይ የምኞት መግለጫ በየካርዶች ላይ ስማቸውን በመጻፍ ለእነሱም ለቀጣይ ትዳራቸው ማበረታቻ፣ ለመጪዎቹም በትዳር አርአያነታቸው ስማቸውን የማጻፍ የተስፋ ሥራ እንዳይሠራ እንኳ ትናንትም፣ ዛሬም ነገም፣ ሌላው ቢቀር ከሰርግ ካርዶች ላይ ያሉትን የተጋቢዎች አለባበስ ሳይቀር እስከ መኮረጅ የሚያደርስ ነው። ያው እንደተለመደው ነጭና ሙሉ ሱፍ ነው በሰርግ ካርዶቻችን ላይ ሲሰፍሩ የሚታየው። እንዲሆኑ የሙሽሪትና የሙሽራው ጋብቻ ብቻ በተክሊልም ሊፈጸም ይችላል። ደስታ ውስጥ ናቸው። ማን ነገ ከማይደገመው የደስታ ጊዜው ላይ ቆሞ ይህ ዐይነቱን ጥቃቅን ጉዳይ ለማስተዋል የደስተውን ጊዜ ይሰዋል። አዘን ግን እንዲህ አይደለም። ገጣሚ ያደርጋል። ባዶ ልቤና ልቤ ግጥም ጻፍኩ ባዶ ዘመን የግጥሜ ርዕስ ነው። ጠዋት በማለዳ ሕዋ ተፈናጦ? ውበቱን ያየሁት ሰማዩን አስጊጦ፣ የት ሄደ ደመናው ሕያው የነበረው፣ ወዴት ነው የሄደው ምንም ዱካ ሳይተው፣ እያልኩኝ በሐሳብ አልዋለልም እኔ ስለሚያስታውሰኝ ከንቱን ዘመኔ። አልፋ ነገር። አልፋ ተረክ ከተሰኘው አጭር የልብ ወለዶች ስብስብ የተወሰደ። ደራሲ ሊዮ ደቦጭ። ተራኪ ወልደአማኑኤል ይርዳው። አልፋ ነገር።